አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም፣ ሰኔ ሰባት በዚህች ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ያዕቆብ ዘስሩግ ከቤተ ክርስቲያን ሊቃውንት ውስጥ አንዱ ሲሆን ለቤተ ክርስቲያን ብዙ መጻሕፍትን ያበረከተ ቤተ ክርስቲያንንም ከመናፍቃን አስተምሮት የጠበቀ ታላቅ አባት ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከምትገለገለባቸው ከ14ቱ ቅዳሴያት አንዱ የሆነውም በስሙ የተሰየመውን ቅዳሴ የደረሰ ታላቅ አባት ነው። ሁለተኛ ቅዱስ ብሩክና አሸናፊ አባ አበስኪሮን ኪሮን ታላቅ ሰማይትና ባለብዙ ታምራት የእረፍቱ መታሰቢያ ነው። ይህም ከመኮንን አሪያኖስ ወታደሮች አንዱ ሲሆን ንጉስ ዲዮቅልጥያኖስ የጣዖት አምልኮን ባወጀ ጊዜ ለጣዖት አልሰግድም፣ ጣዖትን አላመልክም ብሎ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የታመነ ብዙ መከራ የደረሰበት ከሱ ጋር ሌሎችም አምስት ሰማዕታት ያረፉ ሲሆን እነሱን አንገታቸውን በሰይፍ መቁረጥ በስቅላት ሲቀጧቸው ይህን አባት ብዙ መከራ ብዙ ስቃይ አደርሰውበታል። ከስቃይ ውስጥም ቆዳውን ገፈው በፈረሶች እንዲጎተት አድርገዋል። ሐዋሳቱም ተሰነጣጥቀው ብዙ መከራ ደርሰውበታል። ታዲያ በኋላ ብዙ መከራ በስራየኛ ከፈተኑት፣ መርዝ ሲያጠጡት መርዙ ስላልገደለው ስራየኛ ሁሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አምኗል። በኋላም ይህም ስራየኛ በሰማዕትነት አንገቱን በሰይፍ ተቆርጦ በዛሬ ዕለት አርፏል። ታዲያ ይህን አባት ብዙ መከራ ብዙ ስቃይ ሲያደርሱበት ከቆዩ በኋላ በኋላም ማሰቀየት በሰለቻቸው ጊዜ አንገቱን በሰይፍ ቆርጠውት በዛሬ ሁለት የሰማዕትነት አክሊልን ተቀብሏል። ሦስተኛ አስራ ስድስት ሺህ ሰማዕታት በአንድ ቀን የተገደሉ በሰማዕትነት ያረፉ። አምስተኛ የእመ ቤታችን የቅድስተ ቅዱሳን የቅድስ ድንግል ማርያም ቤተ ክርስቲያን የተከፈተበት በዓል ከስድስት መቶ ዓመታት በፊት ምስር ካይሮ ወይም ግብፅ ውስጥ በዋና ከተማዋ፣ በግብፅ ዋና ከተማ ካይሮ ውስጥ የተከፈተበት ዕለት። ወራሃዊ በዓላት አንደኛ ስሉስ ቅዱስ አብ ወልዶ መንፈስ ቅዱስ ፈጣሪያችን አምላካችን ወርሃዊ መታሰቢያቸው ወይም መታሰቢያው ነው። የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ፣ የሰማዕታት በረከት ረዴታቸው አይለየን። ወስብሃት ለእግዚአብሔር፣ ወለወላዲቱ ድንግል፣ ለመስቀሉ ክቡር ይቆየን።